አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም ነገባል። በግናችን ለምንድነው እንደ ጥላ የምትከታተይው? ምን ያጨረቃል ያለሽው አስመሰልሽው። ዝም በይ አንቺ። ብለሽ ብለሽ ገና ኪንጎ እና ዴቭንም ታባያቸዋለሽ። ኧረ ዝጋ በእናትህ። ምናምን ስትል ትንሽ አታፍርም? ቤዛ የባርኩት ፍቅረኛ አይደለች። የባርኩት መስላት ነው እንዴ ቤዛ። አንተን ብታገኛት ይሄን ያልከሳሰበሽማ። ለምን ቤት ሄደን አንጠይቀውም? አንዲ ባርኩትን። አንዲ ደግሞ አሁን የምታተራምሽ። ታዲያ ቤት ሰራተኛ ነሽ ሰምኛለሽ። አደይን እንደዚህ እንዳትናገሪያት። ግባሽ። አሁን እኮ ለምለም ኤላ ጋር እንዳልነበርሽ ነገር ነበር ምን። ወይስ ሂጅ ልንገራቸው እዛ ኤላ ሄሎ እማዬ፣ በሰላም ነው ቤተሰብ የደወልሽው? ምን ነው እየተፈጠረ? ችግር አለ? አባዬ ምን ሆነ? አደይ በተኛችበት ከወደ ቤተሰብ አስደንጋጭ ስልክ ተደውሎላታል። አባቷ ምን እንደሆኑ ባይታወቅም አባቴ ምን ሆነ በማለት በመደናገጥ ላይ ናት። ፍቅር ለእናቷ በመደወል ቤት ውስጥ እንደደበራትና ሁለ ነገሩ እንዳልተመቻት ትናገራለች። ለቀን ቀን እየተባባሰ የመጣው የነባርኮት ቤት ሰላምም አሁንም በጭቅጭቅ ቀጥለውበታል። በተለይ ቤዛ ደግሞ ወደ ቤታቸው ከተከሰተች በኋላ ቤታቸው በንትርክ የተሞላ ሆኗል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል ሃምሳ ሶስትን የምናይ ይሆናል። ፓውል ለእናቴ ብዬ እዚህ አይነት ስራ ብገባ እናንተ ግን ከዳችሁኝ። ብሌን ላይ እንዴት እንደዚህ አይነት እርምጃ ትወስዳላችሁ? እያለ ስልክ በማውራት ላይ ሳለ ሊዱ አንኳኩታ ወደ ውስጥ ትገባለች። እሱም ተደናግጦ ስልኩን በመዝጋት እንዴት መጣሽ እያለ የጠየቃት ቢሆንም ልጠይቅን የመጣው ትናንትና ሳይ በጣም አሳዝነኝ ነበር። ደግሞ ዴቭ ስለሚቆጣኝ ቶሎ መመለስ ይኖርብኛል። አሁን ኤላ ቤት ሄዳለች ብሎ ነው የሚያስበው። ስለዚህ እሱ ሊመጣ ስለሚችል ወዲያውኑ መመለስ ይኖርብኛል እያለችው ነው። ስልኩም በተደጋጋሚ ይደወልበት ስለነበረ ሊዲያ ለምን አታነሳና አታወራውም እያለች ነው። አይ የስራ ባልደረቦች ናቸው፣ ሌላ አምጣልን እያሉ ነው። መቼም እዛ ስራ ውስጥ ተመልሰ እንደማትገባ ተማመንባሃለሁ አለችው። ናወልም በጣም ዋጋ እንደከፈለና ሁለተኛ እዚህ አይነት ስራ እንደማይሰማራ ይነግራታል። ምንም ዘመድ የለህም ወይ በማለትም ትጠይቀዋለች። ህፃን እያለ የሚያውቃት አክስቱ ገጠር እንደምትኖር ይነግራታል። አብረን ሄደን እንጠይቃት እያላት ቢሆንም እሷ ግን ዴቭን አስፈቅጀ ነው ያለሱ ፍቃድ መንቀሳቀስ አልችልም። አውልም ከዚህ በኋላ አንቺ ትልቅ ሰው ስለሆንሽ በራስሽ ነጻ ፍቃድ ነው መንቀሳቀስ ያለብሽ እያለ ሲመክራት ነበረ። ቤዛም ወደ እነ ኤላ ቤት አመርታ ነበር። ለምለምም ለምን መጣሽ እያለቻት ነው። ኤላን ፈልጋ እንደሄደችም ትናገራለች። ኤላ ወደ ውጭ ወጥቷል አለቻት። ለምለምም አንቺ ስለማት መጥኞ እኮ ነው ትቶሽ የሄደው እንደዛ ባይሆን ኑሮ ይዞ ሄድ ነበር እያለች በነገር ጭቅጭቋን ቀጥላበታለች ቤዛ ሰራተኛ ስለሆን ሽምግብ ማብሰል ትችያለሽ ቀልቪኝ እያለቻት ነው ለምለምም በበኩሏ በቃ ቤቱን ጠብቄልኝ እኔ ደግሞ ካደይ ደርሼ መጥ እያለች እርስ በርሳቸው በነገር እየተጠላለዙ ነው ስታይኝ ምን የዘበኛ ይመስላል እንዴት አንቺን ቤት እጠብቃለሁ እያለች ነው ቤዛ ለምለምም የትናንት ማንነትሽን ጠንቅቄ ያውቃለሁ ዛም በበኩሏ በትናንት ማንነቴ ልታንቋሸሽኛት ሞክሪ፣ ትናንት አልፏል፣ በቃ ዛሬ ነው መኖር የምፈልገው እያለች ነው። እዚህ ሁኔታ እርስ በርስ መስማማት ስላልቻሉ ለምለም ቤቱን ለቃ ለመውጣት ተገደደች። ቅድም አደይን በመጥራት ለምንድን ነው በሬ ከፈት የከፈትሽለት ዳይመንድ ሲመጣ፣ ከዚህ በኋላም ሁለተኛ ዳይመንድ ወደ ቤታችን ሲያንኳኳ እንዳትከፍች በማለት በማስጠንቀቅ ላይ ናት። ይህም በበኩሏ በቃ ከዚህ በኋላ ዴብ የሚምጣ ቤዛ አልከፍትም ማለት ነው እያለች እየተሳለቀችባት ነበረ። ፍቅርም በመልሷ ስለተናደደች አንችነሽ በእኔ ላይ የምትሳለቂው ሁለተኛ ደመቀ ወደ ቤታቸው ሲመጣ በር እንዳትከፍት አስጠነቀቀቻት። ንጉስም አደይ በልቡ ውስጥ እንደቀረችበት ይናገራል። ብትወድ ኖሮ እኮ ቅድም ዴቭ ሲደበድብህ ቆማ አታይም ነበረ ይልቁንስ አደይ ብቻ እያልክ ሰግ ጣሀት ጥቅር ዙሪያን ተመልከት እያለው ነው። ንጉስ ግን ከአደይ ውጭ ምንም ሰው እንደማይታየው ይናገራል። እንግዲህ ሁለታቸው ደመቀና ንጉስ ስለአደይ ጉዳይ እየተነጋገሩ ባሉበት ሰዓት ለምለም ትመጣለች። ለምለምም ስራ ፈልጊልኝ ብልሽ በዛው ጠፋሽ ማለት ነው እያላት ነበር ጉስም በበኩሉ አደይና ሳምኝልኝ ብለሽ ሳት ነግሪ ሊቀረሽ ቅድም ደግሞ የሄድኩት እሷን ለማየት እንጂ ሌላ ነገር ለመፍጠር አልነበረም እያለ ነው። ታዲያ በመካከላቸው ስለተፈጠረው ችግርም አደይንም ሆነ ዴቭን አናግራቸዋለሁ፣ እናንተ ግን እስከዛው ተረጋጉ በማለት ተሰናብታቸው ትሄዳለች። ሊዲያ ወደ ናወል ስለሄደች ዴቭ ከቤት አጥቷታል። የት ሄደች እያለ እየጠየቀ ነበረ። ምናልባትም ከኤላ ሄዳ ይሆናል። ዴቪም ደጋግሜ ነግሪያታለው ከየላ እንዳትሄጅ ብዬ እያለ በብስጭት ላይ ነው። አደይም ተጠርታ አይታት ከሆነ ተብሎ ተጠይቃ ነበረ። አደይም እንዳላየቻት ትናገራለች። ፍቅር በቃ የተጠየቅ ሽውን ከመለሽ እዚህ ምን ይገትርሻል ሂጅ እያለች ያመነጫጨቀቻት ነው። ለምለም ከቤዛ ጋር ከተጣሉ በኋላ ቤት ውስጥ መቆየት ስለደብራት ወደ ነባርኮት ቤት መታለች። ዴቪም ሊዲያና አይታት እንደሆነ እየጠየቃት ቢሆንም ቤዛን እንጂ ሊዲያና አላየዋትም በማለት ትመልሳለች። ወንድሟን በመጨናነቅ ስልኳ ደጋግሞ እየደወለላት ነበር። ሊዲያ ግን ወሬ ይዛለች። እንደውም ሀዘንህን ለማስረሳት እያለች እያንጎራጎረችለት ነበር። እንደውም ሆዲ ብሰኛል፣ ከመቼ ወዲህ ነው ሰው ሀዘን ላይ ሆኖ ዘፈን ሊያስደስተው የሚችለው እያላት ነው። ታዲያ ለየላ እንደምታንጎረጉርለትና በሙዚቃዋም እንደሚደሰት ትነግረዋለች። ኤላ ግን ምንሽ ነው በማለት እየጠየቃት ነበር። ቻ የቫርኮት ጓደኛ ስለሆነ ለሷም እንደሚመቻት ትነግረዋለች። ያ ማለት ወድሻል ማለት ነው። ሊዲያ መውደዷ የፍቅር እንዳልሆነ ትመልስልታለች። በዚህ ሁኔታ ደጋግሞ የተደወለውን ስልኳን ስታይ በመደናገጥ ወደ ቤት እየተሯሯጠች ትመልሳለች። በሌላ በኩል ለምለም ቤዛ እንዳማረረቻትና ወደቤት እንደመጣች ለአደይ እይነግረቻት ነበር። አደይም ሊዱ የቲዳ ነው እያለቻት ነበር። ሊዲያ ከኛ ቤት የለችም እንግዳ ውስጥ ናውልን ተከትላ ሄዳ ነው እየተባባሉ ባሉበት ሰዓት ለምለም ከዚህ በኋላ ኤላ ላይ አይኗን እንደምታነሳላትና እፎ ይላለው ተማርር ያለው እያለች ላደይ እየነገረቻት ነበር። አደይ ይህን ያህል ተማረሻል ወይ? በቃ ሰዎች ቢበድሉሽ እንኳን በዚህ ልካንቺ ክፉ መሆን የለብሽም እያለች የመከረቻት ነበረ። አሁን ተደራራቢ ሀዘን የደረሰበትን እናዋልንም እንዴት አድርገው ካለበት ሁኔታ ለማውጣት እንደሚችሉ አደይ ይህንን ሀሳብ አምጥታለች። ሁኔታው ያስገረማት ለምለምም ያን ሁሉ በደል ካደረሰብሽ በኋላ አንቺ ግን ንጹሕ ልብና የይቅርታ ልብ ታድለሻል። ምን አለ እኔም እንዳንቺ ባደረገኝ ቻ ስላሰብሽው ነገር ዴቪንም ሆነ ኤላን እና ሳምነው እና ተሰብስበን እንሄዳለን በማለት ትመልስላታለች በዚህ የተደሰተችው አደይም አቅፋ ትስማታለች። ኤላ ከወደ ውጭ በሚመጣበት ሰዓት ሶፋ ላይ እየተኛችው ቤዛ ነበረች። የኔ ቆንጆ ሚስት ብሎ ቀርቦ ሲያያት ቤዛ ነበረች ታዲያ እሱም በድንጋጤ ደርቆ ይቀራል። አዎ እኔ ነኝ፣ ሲደብረኝ እዚህ ተኛው ለማንኛውም ምግብ ፈልገ ከሆነ ላቅርብልህ አለችው። አይ ችግር የለውም ለሊ ስትመጣ እበላለሁ በማለት ይመልስላታል። የሰማሽው ምን አዲስ ነገር አለ? ደስተኛ የሆንሽ ይመስላል በማለትም ይጠይቃታል። እሷም ቅድም ስጨናነቅ ለአንተ ላማክርህ ነበር የመጣውት፣ ብታይ ምን እንደማደርግ ግራ ገብቶኛል። ገንዘቡን ፈለክልኝ ወይ እያለችው ነው። ገንዘቡማ አለ ያባየን ባህሪ ታውቂዋለሽ፣ ምን ብዬ እንደምመልስ አላውቅም ይላታል። ኤላም ለአባቱ ቤት ገዝቼበታለሁ ብሎ መናገር እንዳለበትና ባኋላ ገንዘቡን ስትመልስለት ይኸው ሸጥኩት ብሎ እንዲያመካኝ አድርጋ ትነግረዋለች። እሱም ቆይስኪ ከለምለም ጋር እንማከራለን በማለት ይመልስላታል። ዲብ ሊዲያ ስለቀረችበት እየተጨናነቀ ሳለ ወዲያውኑ ሊዲያ ትከሰታለች። የት ሄደች ነው እኔን ሳታስፈቅጂ እንዳትወጭ ብዬሽ ነበር አይደል? በማለት በጥያቄ እያፋጠጣት ነበረ። ሊዲያም ከኤላ እንደሄደች ትናገራለች። ፍቅር ከናወል ነው እንጂ የሄድሽው ከየላ እንዳልሄድሽ ለምለም ነግራናለች በማለት ለወንድሟ እያጋለጠችባት ነበር። እኔም ሲሄድ ለምለም አልነበረችም አለች ሊዲያም። በቃ ከዚህ በኋላ እኔን ሳታስፈቅጅ እንዳትወጭ በማለት ዴብ እህቱን ያስጠነቅቃታል። ፍቅርም ይኸው ምንም አትሆንም ብዬ ነግርህ ነበረ፣ እሷ ፈታዘና እያለች አንተ ግን እየተጨናነክ ነው እያለች ሁለታቸውን ማቀሳሰር ተያይዛለች። ሊዲያ በጭፈራ ላይ ሳለች አደይ ወደ ክፍሏ ገብታ እንኳን ወደ ክፍልሽ በሰላም መጣሽ ለመጨፈር ማበቃሽ እያለቻት ነው። ከናወል እንደሄደችም ሊዲያ ትነግራታለች። አብረን እንሄዳለን ስንል አንቺ ሄድሽ አይደለ? አዎ፣ ለምን አትጠይቂውም አለቻት። እሺ ከለምለም ጋር ተነጋግረን አብረን ተሰባስበን እንሄዳለን አለቻት። ሊዲያም በቁጣና በንዴት ከለምለም ጋር መሄድ እንደማትፈልግ ትናገራለች። አደይ በበኩሏ ለምለምን ስለማታወቂያት ነው እንጂ በጣም ጥሩ ልጅ ማለት ለማሳመን እየሞከረች ቢሆንም ከዚህ በኋላ ስለ ለምለም ስታወሪ እንዳልሰማሽ ቀስ ብለሽ ክፍሌን ለቀሽ ውጭ፣ በማለት አደይን ክፍሏን ለቃ እንድትወጣ ታደርጋታለች። ዴቭ ሳሎን በተቀመጠበት አደይ ትመጣና የሆነ የማማክርህ ነገር አለኝ ያለችው ነው። ዴቭን በደስታ እሺ ነስኪ ቁጭ በይና ንገሪኝ እያላት ነው። አደይም ሀሳቧን ቀጠለች ናወል በሀዘን ስለተጎዳና ልቡ ስለተሰበረ ሄደን ልናበረታታውና ልናጽናነው ይገባል እያለች ነው። ዴቭ ግን ይህ ናወል የሚባል ልጅ አይመቸኝም፣ እንደውም አንቺም ሆነ ሊዲያ ከዚህ ልጅ ጋር ባትጨመሩ ደስ ይለኛል እያላት ነው። አደይም እንደውም ሳን ነግርህ ብዬ ነው እንጂ እቅዱን ካወጣን ቆይት ትብለናል ትለዋለች። እና ታዲያ እቅዳችሁ ከጨረሳችሁ ለምን ለንዲ ትነግርኛለች በማለት ዴቭን በቁጣ ይመልሳል። እሷ አንተን አይመለከትም ከእኛ ጋር ትሄዳለህ አትሄድም፣ በማለት ሁለት ምርጫዎች ትነግረዋለች። በቃ አንቺን ደስ የሚያሰኝሽ ከሆነ እሄዳለሁ በማለት ቃል ይገባላታል። በዚህም አደይ በጣም ትደሰታለች። ቤዛና ናወድም ተገናኝተው አደይና ሊዱ ላይ አንድ ነገር አድርጋለሁ ብት ወዮልሽ እያለ ይዛተባት ነው። እንደውም ከዚህ በፊት ስታደርጊ የነበሩትን ነገሮች ሁሉንም ለባርኮ እነግርብሻለሁ በማለትም ያስፈራራታል። የዚህን ጊዜ ቤዛ በጣም ትደናገጣለች። የምትፈልገውን ነገር ላድርግልህ እንስማማና አብረን እንስራ። ታዲያ ቤዛም እቅዷ አደይና ለምለምን ማስወገድ እንደሆነ ትናገራለች። እሺ፣ ለምለም ምን አደረገችሽ? ለኔ ስኬት እንቅፋት ናቸው ናወልም። ስለዚህ ስለ አንቺ ስኬት ሲባል እነሱ መደናቀፍ አለባቸው ማለት ነው? ምን ትመስ ያለሽ ጉድሽን ነው የምዘረግፍልሽ በማለት ያስፈራራታል። ቆይ አንተ ከመቼው ተቀየርክ? እያለች ነው አሁን። ጠበቃ ይቆመላቸው ናወል። እሷን ግራ አጋብቷታል። አንችስ ባርኮትን ትወጂዋለሽ አትወጂውም? በማለት እያፋጠጣት ነበር። እሷም ስለ ባርኮት አይመለከትም ብቻ የምልህን ነገር አድርጋለችው። በተጨማሪም ምን እንደሚያደርግላት እየጠየቃት ነበረ። እሷም ለምለምን የራስ በማስመሰል ከሌላ ጋራ አጠማምዳት፣ አደይንም እንደዚሁ፣ ሚስጥራችን ደግሞ ለማንም እንዳይወጣ ይጠበቅ በማለት እያስጠነቀቀችው ነበረ። ናወልም ችግር የለውም ስለ ሚስጥሩ አታስቢ ብሏት በመጨረሻም የተስማማት ይመስላል። እውነት ናወል ከቤዛ የሚወስዳቸው መረጃዎች ስላሉ ወይስ ደግሞ በሀሳቧ ተስማምቶ እዛ ማጥመድ የፈለገችውን ይተገብርላት ይሆን? አብረን የምናይ ይሆናል። ታዲያ ከቤት ስትመለስም ደረጃ ላይ ቁጭ ብሎ የተመለከተችው እንዴ፣ ምን እያሰብክ ነው? አደይን የራስህ እንዴት እንደምታደርግ እቅድ እያወጣህ ነው ወይ? አደይ ማለት ብልጣብልጥ ሰራተኛ ናት። ባርኮትንም ዴብንም ሁለታችሁንም በእጇ ለማስገባት እየሞከረች ነው እያለች እየተናገረች ሳለ ወዲያውኑ አደይ ሰምታለች። አደይም ስለኔ ነው ወይ እንደዚህ ደፍረሽ የምትናገሪው በማለት ጉርቧን በማነቅ እኔ ሰርቼ በላቢ የምኖር እንጂ እንዳንቺ ተንደላቅ የምኖር አይደለም በማለት ትመልስላታለች። በዛም አንዴ ዴብን አንዴ ባርኮትን እያልሽ የምታጠራምሽ ተራቢ ሰራተኛ ነሽ በማለት መጥፎ ንግግር ትናገራታለች። የዚህን ጊዜ አደይ በመናድር ተነስታ በጥፊት አጮላታለች። አደይ ዴቭን ካሳመነችው በኋላ ወደ ናወል ሊሄዱ እንደሆነ ሰዓት እየተቀጣጠሩ ነው። በቃ ዛሬ እንሄዳለን እያለ ነው ዴቭ። ፍቅር የማይመለከተን ጉዳይ ገብተን ለምንድን ነው እኛ የምንሄደው? አያገባንም እያለችው ነው። ዴቭም የማያገባሽ ከሆነ አርፈሽ ተቀመጭ በማለት ዝም እንድትል አድርጓታል። ኤላም የቤዛ ጉዳይ እንዳስጨነቀው እና ምን ማድረግ እንዳለበት እየተጨናንቀ እንደሆነ ለለምለም ይነግራታል። እጁ ላይ ያለውን ገንዘብ ለቤዛ ሲሰጣት አባቱን ምን ብሎ ማሳመን እንዳለበት እንዳስጨነቀውም ይነግራታል። አንተ ግን ድራማ እየሰራችብን እንደሆነች በምን ታውቃለ? ማረጋገጥ ይኖርብናል። ባርኮትስ ይህን ጉድ ሰምቶ ይሆን? ብቻ አንተ ተረጋጋ በማለት ኤላን እንዲረጋጋ እየነገረችው ነበር። ፍቅር ከእናቷ ስልክ ተደውሎላታል እዚህ ቤት ያሉ ሰዎች እብድ ናቸው አልተመቹኝም ቶሎ መመለስ ይኖርብሻል ብርም ያስፈልገኛል እያለቻት ነው አሁን ብዙም አይሰማኝም ኔትወርኩ ያስቸግራል በማለት ስልኩን ዘግታባታለች አደይ በተኛችበት ከእናቷ ስልክ ተደውሎ አባዬ ምን ሆነ እያለች በመደናገጥ ላይ ሳለች የዛሬ ቪዲዮ ተጠናቋል በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ተሰናበትኳቸው አመሰግናለሁ